ሰላም፣ ሰላም እንደምን ሰነበታችሁ ውድ የሀገሬ ልጆች። ማለትም ዛሬ ይዤላችሁ የመጣሁት አንድ ቋሚ ነገር ነው። ለውድ ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ያመጣሁት አንድ ጥያቄ አለ። ባለፈም በፌስቡክ ገጽን ያቀረቡት ነገር ነበረ ማለት ነው። በጉራጌ ክልል በምሁርና አክሊል ውስጥ ያለው ስቃይና ሰቀቀን የመንገድ ችግር መስራት የምችለው ፌዴራል ነው ብዬ ነው ማምነው። ይሄ ነው እቅዳችን፣ ሌላው ነገር አይደለም። ሲንግ ኢዝ ቢሊቪንግ ማየት ማየት ማመን ነው። ለዛ ነው ክቡር ዶክተር አብይ አህመድ በአስቸኳይ መፍትሄው ተረከሩ። በዛው መሀል በአሁን ሰዓት ያለው የምሁርና አክሊል አስተዳደር ጠንካራ፣ በጣም ትጉ እንደርሶ ለፊ በጣም የሚለፋ ጀግና ታዳጊ የሆነ ምሁርና አክሊል ለማሳደግ ምሁርና አክሊል ማልፎ ሌላኛው ማጎራባች ሀገሩ ለማሳደግ የሚጥር ትልቅ ጀግና አስተዳደር ነው ያለው። እሱን ደግፈውት ከእሱን ጋር ያለው ነገር ተነጋግረው ባስቸኳይ በፈጣሪ ስም ለምኖት አለው። ባስቸኳይ መንገድ ይሰራ፣ መንገድ ይሰራ ብዬ አምናለው። አመሰግናለሁ።